ኔትወርክ ዴዚ፣ እንዴት ነህ? ሰላም ነው። ዴዚ፣ እንዴት ነሽ? አረ ኔትወርክ በእናትሽ። ባ ያ ያ መጣሁ፣ መጣሁ። ፒስ ነው። እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ህይወት? እንዴት ነው ኑሮ ምናምን? እንዴት ነው? እግዚአብሔር ይመስገን። ፋሽን ላይ እየገባሽ ነው ወይስ ችምችም ንአንቺ ኮምፕሌት አማርኛ ጠፋፋሽ። በቃ ቪዲዮ አትለቂ። ምንም አዲስ ነገር የለ። እጅሽን ባዶ ሆኗልፋ። እጅሽን ባሆነው ምንድነው? ማለት ምን እየበላሽ ነው? እጅሽ ቀኝ እጅ ነው ግራ እጅሽ? ያንቺ እጅ ሄ ሌፍት ራይት

ግምት ግምት፣ ስንት ወን እና አሁን ዜሮ እኮ ነው። ምንድን ነው ታፕ ታፕ አድርጉ። ምንድን ነው እንደ ጋይስ ደብል ታፕ አድርጉ? ምንድን ነው የምትበይው? የምታቁለጨልጭኝ ተማችን አ ቲማቲም ነው የምትበይው? ባላየ ትሪፕል ያመልጣል። አረ ባላየ ተው በመድኃኒዓለም አረ ባላየ በእግዚአብሔር ትሪፕል ያመልጠሃል። እናሸንፋት ይችላል። እሺ ዴዚ ጋይ እኔ ደግሞ አሁን አንቺ ላይ አምስት ቢን ምናምን እየብሽውጣሉ እንደ ኤቢ ፋሚሊ መልከኛው የምትለኝ፣ ምንድነው? ምን ፈልገ ነው እንዴ? ባለፈው ግርማና ሞገስ ደስ ይላል አልከኝ፣ አሁን ደግሞ መልከኛው አልከኝ። ምንድነው ዳር ዳር የምትሉ? ምን ፈልገ ነው? እዳን ያለብህን ሰርጄላለሁ። በቃ ችግር የለም።

ጆሲ ላገባ ነው እኮ ፈራሁ ምን ያስፈራል ወንድ ቢውቃ አግባ ያገባ ቀን ማታ ለብልበው በቃ ኦይ ሪጌት ጋይስ ሌትስ ጎ ደብል ነው ፉክክር እንዲያዙት ለኔ የሰጠው ነው እንዲህ የሚሰጣቸው ሌትስ ጎ ደብል ጋይስ ሌትስ ጎ ደብል ደብል ደብል ጋይስ እናሸነፋት እግዚአብሔርን ሳላቁ በታብታት ነው እንደዚህ ሄዱት